ሰላም ጤና ይስጥልን አርማች አረማጅ ተመልካቾቻችን ህዳር 3 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በአዲስ አበባ እና በፌዴራል ተቋማት ኦህድድ ብልጽግና እየሰራ ያለውን በሰራተኛ ላይ እንዲሁም ደግሞ ተቋማቱን በራሱ በእሱ ወገኖች የማስያዝ ስራ በተመለከተ የተለያዩ መረጃዎች እየወጡ ነው የሚገኙት። በአንድ ተቋም ለበርካታ ዓመታት ለበርካታ አስርተ ዓመታት የሰሩ ሰራተኞችን በተመለከተና ዛሬ በአዲስ አበባ አንድ ተቋም ላይ እየተሰራ ያለውን ጉዳይ በተመለከተ የማደርሳችሁ መረጃ ይኖራል። ከዚህ በፊት እንግዲህ በአዲስ አበባ በሚገኙ የከተማ አስተዳደሩ ቢሮዎች፣ በአዲስ አበባ በሚገኙ የመንግስትና የግል ተቋማት እንዲሁም ደግሞ ማህበራት ላይ ኦህደድ ብልጽግና ኢትዮጵያን የምትመስል የተቋማት አደረጃጀት እንሰራለን በሚል በርካታ ሰራተኞችን ከስራ ውጭ እያደረገ መሆኑን የሚገልጹ ተደጋጋሚ መረጃዎች ወጥተዋል። ከነዚህ መካከል በቅርቡ በአዲስ አበባ ተወልዶ ያደጉ ወጣቶች ይሰሯቸው የነበሩ ስራዎችን በሙሉ በመንጠቅ ከሌላ አካባቢ ለመጡት እያደለ ነው የሚገኘው ኦህደድ። ይሄ በነ ሽመልስ አብዲሳና በነ አዳነች አበቤ ጥምረት የሚፈጸም ነው። ለደቡብ ኢትዮጵያና ከሌላው ኢትዮጵያ አካባቢ መጥተው በባጃጅ አገልግሎት ላይ እንኳ ተሰማርተው የነበሩ የባጃጅ ገቢያውን እንቀማለን በሚል እነ ሽመልስ አብዲሳ በነፃ ባጃጅ ገዝተው በመንግስት በጀት ለወጣቶች እስከ መስጠት ድረስ ደርሰዋል። በአዲስ አበባ ታክሲ እና የታክሲ ስራዎችን ወረፋ ተራ በማስጠበቅ ይሰሩ የነበሩ አስራ ሶስት ሺህ የሚደርሱ ወጣቶች ከስራ ውጭ ተደርገው በሌሎች መተካታቸው የቅርብ ጊዜ መነጋገሪያ ጉዳይ ነው። ይሄ በማህበራት እንዲሁም ደግሞ በትራንስፖርት ዘርፍ ላይ ባሉ የግል ማህበራትና ተቋማት ያለ ነው። በመንግስት ተቋም ደግሞ ከዚህ በከፋ ሁኔታ ነው እየሆነ ያለው። በዛሬ ሁለት እንግዲህ ለበርካታ አመታት በአንድ መስሪያ ቤት ሰሩ የነበሩ ሰራተኞችን እና ቁጥራቸው በሺ የሚቆጠር ሰራተኞችን ጉዳይ እየተመለከተ መረጃ የማደርሳችሁ ይሆናል። ይሄ በቀላሉ የሚታይ አይደለም። በአዲስ አበባ ከተማ አስተዳደር ውስጥ ሁሉንም ተቋማት የግል፣ የማህበራት፣ የመንግስት ጨምሮ ተቋማቱን ለመቆጣጠር እየተደረገ ያለው ጉዳይ ሌሎችን ከስራ ውጭ አደረገና ኢትዮጵያዊነትንም ጭምር ችግር ውስጥ የከተተ ነው። በዚህ በኩል እንግዲህ ባለፈው በአዲስ አበባ ከተማ አስተዳደር በሚገኙ ቢሮዎች ፈተና እንሰጣለን፣ በፈተና ምደባ እናደርጋለን ከሚለው ባሻገር ከኦሮሚያ ክልል እየሰለጠኑ የኦሮሚያ ልዩ ኃይል የገዳ ኮማንዶ ወይም ደግሞ በሌላ መንገድ በሚል ለግል ጥበቃ ኤጀንሲዎች በአዲስ አበባ የግል ጥበቃ ኤጀንሲዎች ለውጭ ተቋማት ለኤምባሲዎች ጥበቃ የሚያቀርቡ ኤጀንሲዎች ጭምር ሳይቀሩ ከሰው ኃይል ከኦሮሚያ ክልል እንዲቀበሉና ኦሮሚያ ክልል ልዩ ኃይሎችን እያሰለጠነ ለጥበቃ በሚል ወደ አዲስ አበባ ለስምህረት እንደሚያስገባ እና የተቀናጀ የፖለቲካ አላማም ይዞ ስምህረት እያደረገ እንደነበር የሚገልጹ መረጃዎች ከአሁን በፊት ወጥተዋል። በግል ጥበቃ ኤጀንሲዎች የግል ህንፃዎችን፣ መኖሪያ ቤቶችን፣ አፓርትመንቶችን እንዲሁም ደግሞ የጋራ መኖሪያ ኮንዶሚኒየሞችን ጨምሮ በከተማ ውስጥ የጥበቃ ማህበራት ጥበቃ ሰራተኞችን ከኦሮሚያ ክልል ብቻ እንዲያመጡና የጥበቃ ኤጀንሲዎቹ ቀድሞ በህወሀት ኮሎኔሎች፣ ኮማንደሮች ተይዘው የነበሩ ኤጀንሲዎችን ሙሉ በሙሉ የኦህደድ ሰዎች በመውሰድ ይህንን እያደረጉ ነው። ይሄ በተራዘመ ሁኔታ በከተማ ውስጥ ለመፍጠር ለታሰበው ተጽዕኖ እንግዲህ መንደርደሪያ ነው። ህዝብ ለምን ይታገላል? በፍትሃዊነት በእኩልነት ለመኖር ህዝብ የሚታገለው በዚህ ምክንያት ነው። ይህንን በተመለከተ እንግዲህ የአስኩት መረጃና ማሳያ ጨምሮ ሌሎች የግንባር ዝርዝር መረጃዎችን ወደ እናንተ የማድረስ ይሆናል። ሀሳብ አስተያየቶችን አድርሳችሁኛል ተመልክቻቸዋለሁ በእጅጉ ነው የማመሰግነው ነው እንግዲህ በዚህ ሰዓት የግንባር መረጃዎች ፖለቲካዊ መረጃዎች እና ተዛማጅ መረጃዎች ወደ እናንተ የሚደርሱ ይሆናል እየተከታተላችሁ አብራችሁ እንድትቆዩና ጥቆማ ዜናችን ሜል ዶት ኮም ላይ ሀሳብ አስተያየቶች ቢኖሯችሁ እሱ እንድታደርሱ ነው በአክብሮት የሚጠይቃችሁ በአጠቃላይ አሁን 2018 የምርጫ ዝግጅት በሚል ሽርጉድ እየተባለ ነው፣ በምርጫ ቦርድ በኩል የሚገኘው። ይህንንም በተመለከተ ፓርቲዎች በጋራ መግለጫ አውጥተዋል። ይሄ ምናልባት ከዚህ በኋላ ስለ ምርጫ ስናወራ፣ በሚዲያ ስለሚቀጥለው የምርጫ 2018 ስናወራ እነዚህ ቅድመ ሁኔታዎች እንግዲህ ግምት ውስጥ የገቡና እነዚህን የማያሟላ ምርጫ ስለመሆኑ በደንብ የሚያሳይና ቀድሞ እነዚህ መስፈርቶችን ደግሞ በሀገሪቱ ውስጥ ያለው ሁኔታ ካልተሻሻለ በስተቀር ምርጫ የሚለው ስም ፓርቲዎቹ እንዳሉት አምባገነን ስርዓትን ህጋዊነት ለማላበስ የፖለቲካ ተውኔት ብቻ ሆኖ ነው የሚቀረው። ስለዚህ እነዚህ አሁን በ2018 ምርጫ ከመደረጉ በፊት ፓርቲዎቹ የጠየቋቸው ጥያቄዎች ካልተሟሉ ምርጫው ምርጫ ብሎ በሚዲያዎችም ለመዘገብ ስሙንም ለመጥራት አስቸጋሪ ነው የሚሆነው የአምባገነኖችን አምባገነታቸውን ካባ ለመደረብ ተውኔት የፖለቲካ ተውኔት ተመርጠናል የህዝብ ውክልና አለን የሚለውን ደጋግመው እንዲናገሩና የሚፈጽሟቸውን በደሎች አጠናክረው እንዲቀጥሉ የሚያደርግ ካልሆነ በስተቀረ የአሁኑ ምርጫ ምርጫ አይኖረውም። ታስታውሱ ከሆነ አድማጭ ተመልካቾች፣ ይህ የምክክር ኮሚሽኑ ሲቋቋም ጀምሮ ከማቋቋሙ ከምስረታው ጀምሮ የተለያዩ ጥያቄዎች ሲነሱበት ነበረ። በዚህ መንገድ አሁን ብዙ እርቀት ብዙ ተቀባይነት ማግኘት አልቻለም። የአሁኑ ምርጫ የተለየ መንገድ አይኖረውም፣ እነዚህ ቅድመ ሁኔታዎች ካልተስተካከሉ በስተቀር ፓርቲዎቹ እንግዲህ እነዚህ ፓርቲዎች አሁን የሚደረገው የ2018 ምርጫ ምርጫ የሚሆን ከሆነ ምርጫ የሚሆን ከሆነ የተለያዩ ጥያቄዎች ወይ ደግሞ ቅድመ ሁኔታዎች መስተካከል አለባቸው ብለዋል። ወደ ስምንት ጉዳዮችን አንስተዋል። እንግዲህ የምርጫ ቦርድ 2018 የሚያደርገው እንቅስቃሴ ግን ተቀባይነት የለውም እነዚህ ጉዳዮች ካልተስተካከሉ ነው የሚሉት ፓርቲዎቹ። ምርጫ ለማድረግ የነዚህን ሁኔታዎች ማስተካከል ያስፈልጋል ካልሆነ ግን አሁን በኢትዮጵያ ባለው ሁኔታ ምርጫ ለማድረግ የሚያስችል አንዳችም ነገር እንደሌለ ፓርቲዎቹ አንስተዋል። ፓርቲዎቹ የቀድሞ ምርጫዎች አምባገነን ስርዓትን ሕጋዊነት ለማላበስ የፖለቲካ ተውኔቶች ነበሩ ብለዋቸዋል። ግጭትን አባባሽ ነበሩ የቀድሞ ምርጫዎች ብለዋል። ይሄ ምርጫ ግጭትን እንዳያባብስ እስከተፈለገ የሚከተሉ ጥያቄዎች መመለስ አለባቸው። ፓርቲዎች የቀድሞ ምርጫዎች በዚህ መንገድ ሲተቹ ምርጫዎች የህዝብ አመኔታ አግኝቶ አያውቁም። በኢትዮጵያ ውስጥ የተደረጉ የ2018 ምርጫ ይሁን ከተባለ የሚከተሉትን ጉዳዮች ማስተካከል አለበት። አንደኛ፣ ሁሉን አቀፍ የፖለቲካ ድርድርና ውይይት መቅደም አለበት ብለዋል። ሁሉን አቀፍ የፖለቲካ ውይይት መጀመር አለበት። ከምርጫው በፊት በስደት የሚገኙ ፖለቲከኞች፣ ጋዜጠኞች፣ በትጥቅ ትግል የሚታገሉ ኃይሎች እና ሌሎች የፖለቲካ ኃይሎች መግባባትና እርቅ ማውረድ ያስፈልጋል። ይሄ ሳይሆን ምርጫ ቢደረግ ውጤት አይኖረውም ብለዋል። ሌላው እንግዲህ በአንገብጋ ፖለቲካዊ ጉዳዮች ውይይትና ድርድር ሳይደረግም የሚደረገው ምርጫ ቀውስ ያባብስ ካልሆነ በስተቀር መፍትሄ አያመጣም ብለዋል። ከዚህ ጋር በተያያዘ እንግዲህ በሀገሪቱ ውስጥ በተለያዩ አካባቢዎች የትጥቅ ትግል የሚያደርጉ የፖለቲካ ድርጅቶች እና እንዲሁም ደግሞ የትጥቅ ትግል የሚያደርጉ ኃይሎች ናቸው ያሉት። ከዚህ ጋር በተያያዘ በትግራይ ያለው አጠቃላይ የፖለቲካ ቀውስ ይታወቃል። በአማራ ክልል ያለው አጠቃላይ የፖለቲካ ቀውስ ይታወቃል። በኦሮሚያ ክልል ያለው የፖለቲካ ቀውስ ይታወቃል። እንግዲህ በእነዚህ አካባቢዎች የፖለቲካ ቀውስ እና ጦርነት ካለ የትኛው አካባቢ ነው ምርጫ የሚደረገው የሚለው ያው እንግዲህ አብሮ ሁሉም ሰው ሊያነሳው የሚገባ ጉዳይ ነው። ከዛ ባለፈ እንግዲህ አዳዲስ ታጣቂዎችም ወደ ትግል እየተቀላቀሉ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ሰሞኑን በትግራይ እንግዲህ የሚገኘው የኢሮብ ነፃነት ታጋይ ነው የሚል ታጣቂ ቡድን ቀድሞ ከወጣው የህወሓት ታጣቂ ቡድን ጋር እንደዚሁ ተቀላቅሏል። በአማራ ክልል ፋኖ ጦርነት እያደረገ ነው። በኦሮሚያ ክልል እንደዚህ ጦርነት የተደረገ ነው። በቤንሻንጉል ክልልም እንደዚሁ ወጣ ገበ የሚሉ ታጣቂዎች፣ በአፋር ክልልም በኤርትራ መቀመጫውን ያደረገ ታጣቂ ኃይል ትጥቅ እያደረገ ነው። በሶማሌ ቀጠናም ላለፉት ስድስት ዓመታት ተረጋግቶ የነበረው አብዱል አመድን የሚመራው ቡድን አሁን እንደገና የኦጋዴን ነፃነት ብሔራዊ ግንባር ብሎ ትጥቅ ትግል ስለመጀመሩ ና በሶማሌ ቀጠና እንቅስቃሴ እያደረገ ስለመሆኑ የሚያሳዩ መረጃዎች አሉ። ከዛ ባሻገር በርካታ ታጣቂዎች አሉ። እነዚህ ወደ ፖለቲካ ድርድር ሳይመጡ የሚደረግ ምርጫ ተቀባይነት የለውም ነው ያሉት። ሌላው መቆም ያለበት የጸጥታ ጉዳይ ነው ብለዋል። ዋስትና የሚሰጥ የጸጥታ ጉዳይ ግጭት መቆም አለበት። በአማራ ክልል፣ በኦሮሚያ ክልል፣ በትግራይ፣ በአፋር አውዳሚ ጦርነቶች እየተስፋፉ እና እየተባባሱ ሂደዋል። ይሄ ሳይቆም ሰላምና ጸጥታ ሳይኖር አስተማማኝ ምርጫ ማድረግ አይቻልም። ሰላምና ጸጥታ የአስተማማኝ ምርጫ ዋና መሰረቶች ናቸው። ይሄ ሳይሆን ፓርቲዎች ጋዜጠኞች፣ እንዲሁም ደግሞ ህዝቡ መንቀሳቀስ በማይችልበት ሁኔታ ምርጫ ማድረግ ተቀባይነት አይኖረውም ብለዋል። የፖለቲካ ምህዳሩን በተመለከተም ያለምንም ቅድመ ሁኔታ የፖለቲካ ምህዳሩ የተዘጋው ሊከፈት ይገባል፣ ሁሉም የፖለቲካ እስረኞች ይፈቱ ብለዋል። እንግዲህ በርካታ ፖለቲከኞች ታስረው ነው የሚገኙት። የተቃዋሚ ፓርቲ ቢሮዎች በህገወጥ መንገድ የተዘጉት በሀገሪቱ ይከፈቱ፣ የፓርቲ አባላትም የታሰሩ ይፈቱ። ይህ የሚደረግ ከሆነ እንግዲህ ምርጫ ማድረግ ይቻላል ብለዋል። ይህ ካልሆነ ግን ምርጫው ተቀባይነት የለውም። ሌላው መሰረታዊ የዲሞክራሲ እና የህግ ተቋማትን በተመለከተ ምርጫ ቦርድ ራሱን ጨምሮ የምርጫ ቦርድ ህጉ ሁሉን አቀፍ ተመጣጣይ ውክልና ያለው ሆኖ መሻሻል እና ይህ ስርዓት ለመፍጠር መንቀሳቀስ ቀዳሚ ተግባር መሆን አለበት። ይሄ ከሌለ ምርጫ ማድረግ ተቀባይነት የለውም ብለዋል። ገለልተኛ ከፖለቲካ ወገንተኝነት የጸዳ የጸጥታ ኃይልና መዋቅር ሳይኖር ምርጫ ማድረግም እንደዚሁ አይቻልም ነው እያሉት ፓርቲዎቹ። እንግዲህ አሁን እንደምናውቀው እንግዲህ የሀገሪቱ መከላከያ ሰራዊት ትልቁ ሰራዊትም የብልጽግና የስልጣን ለመጠበቅ በሚል ከባድ ዋጋ እየከፈለ ነው የሚገኘው። የፖሊስ ስራ እየሰራ ነው የሚገኘው እንዲሁም ደግሞ በአገር ውስጥ ጦርነት በከፍተኛ ሁኔታ አየር ኃይል ጭምር ሳይቀር እየተሳተፈ ነው። ስለዚህ እነዚህ ተቋማትን ጨምሮ ፌደራል ፖሊስ እንዲሁም ደግሞ የከተማና የክልል ፖሊሶች፣ ሌሎች የጸጥታ እና ብሔራዊ መረጃና ደህንነት ለአንድ ፓርቲ እየሰሩ ባሉበት ሁኔታ ምርጫ ማድረግ ይቻላል የሚለውን የሚያሳይ ነው። ሌላው የፕሬስ ነጻነትን ነው። በርካታ ጋዜጠኞች ማዋከብ ይፈጸምባቸዋል፣ ተሰደዋል። ገለልተኛ ሚዲያዎችን ማፈን መቆም አለበት። ይሄ ካልሆነ ግን ምርጫ ማድረግ አይቻልም የሚሉና ሌሎች ጉዳዮችንም አንስተዋል። ፓርቲዎቹ እነዚህን ጥያቄዎች እና ቅድመ ሁኔታዎች ያነሱ ፓርቲዎች ህብር ኢትዮጵያ፣ የመላው ሲዳማ አንድነት ዲሞክራሲያዊ አንድነት ፓርቲ፣ ባልደራስ፣ ኢህአፓ፣ ኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ መድረክ፣ ኦነግ፣ ኦፌኮ እንዲሁም ደግሞ የወላይታ ብሔራዊ ንቅናቄን ጨምሮ የአረና ትግራይ በጋራ ባወጡት መግለጫ ነው ይህንን ያሉት እንግዲህ ይህንን ከፖለቲካው አንግል እየመጣው እንደም ከፖለቲካው አንጻር ያለ አጠቃላይ ሁኔታ ነው። ምርጫውን ምርጫ የሚያደርግ ሁኔታ ይኖራል ወይ የሚለው ነው። ወደ ሌሎች መረጃዎች ስቀጥል፣ ወደ ወልቃይት የሚወስደን መረጃ ነው የማስቀጥለው። ወልቃይ ጠገዴ ጠለምት የአማራ ምሁራን ማህበር ዛሬ ህዳር ሶስትን አስመልክቶ የፓናል ውይይት እንደሚያደርግ ገልጿል። በፓናል ውይይቱ ወልቃይ ጠገዴ ከህዋት ወረራ ነጻ የወጣበትን አምስተኛ ዓመት በተመለከተ በመታሰቢያው ላይ ልዩ ጥናታዊ ጽሁፎች እንደሚቀርቡም ነው መረጃዎች የሚጠቁሙት። ህወሓት ወደ ወልቃይት ከገባ ከሰላሳ ዓመታት በኋላ ህዳር 3 2013 የዛሬ አምስት ዓመት በነበረው ጦርነት ሙሉ በሙሉ ወልቃይትን ለቆ ወደ ትግራይ ተሻግሯል። ከዚህ ጋር በተያያዘ ቀጣይ ያለውን የህወሓትን ፍላጎት፣ እቅድ፣ የማንነት ጥያቄ ምላሽ በአግባቡ አለመሰጠት እና አስቸኳይ የሚያስፈልጋቸው ጥያቄዎችን በተመለከተ የፓናል ውይይት ይደረጋል ነው የተባለው። ይህም እንግዲህ በተመለከተ ህዝቡ ራሱን ማስተዳደር ከጀመረ አምስት ዓመታት የሞላው ቢሆንና ይሄ የሚበረታታ ቢሆንም ግን አሁንም ጥያቄዎቹ መሰረታዊ ምላሽ አላገኙም የሚል ጉዳይ አብሮ ተነስቷል። እንግዲህ የነሱ ጉዳዮች ካሉ በሌላ መረጃ እንመለስባቸዋለን። ወደ ምስራቅ ኢትዮጵያ ጅጅጋ የሚወስደን መረጃ ላስከትል። ምስራቅ ኢትዮጵያ ጅጅጋ ባለፈው ዓመት ጥቅምት በዓል ላይ ጥምቀት በዓል ላይ ታስረው የነበሩ ወጣቶች አሁንም እስር ላይ ነው የሚገኙት። እንግዲህ እነዚህ ወጣቶች የታሰሩት በጥምቀት በዓል ላይ ባለፈው ዓመት 2017 በነበረው ጥምቀት ላይ ዘፈን፣ ቀረርቶ አሰምታችኋል በሚል ነው፣ እንግዲህ አማራ በመሆናቸው። ከዚህ ውጭ እንግዲህ በጥምቀት በዓመታዊ በዓል ላይ ሌላ ሊያሰሙት የሚችል ዳንስም ሆነ ዘፈን የለም። ይህንን በማድረጋቸው ወጣቶቹ ታፍሰው ታስረው በወታደራዊ ካምፕ ውስጥ እየተሰቃዩ ነው የሚገኙት። ዛሬም በወታደራዊ ካምፕ ውስጥ ይገኛሉ። ትላንትና ሁለት ሴቶች መለቀቃቸውን ግን ቤተሰቦቻቸው ገልጸዋል። ከዚህ በፊትም ድምጽ ስለሆናችኋቸው እናመሰግናለን። ሁለት ሴቶች ተለቀዋል። ሌሎቹ ግን አሁንም ስር ላይ ይገኛሉ ያሉት ቤተሰቦቻቸው። አሁንም ሌሎቹ ወጣቶች ጅጅጋ በሚገኘው ወታደራዊ ካምፖስ ታስረው ይገኛሉ። በዚህም በፍርድ ቤት ቀርበው አያውቁም። ቤተሰብ እንዳይጠይቃቸው ተደርጓል። ከአስር ወራት በላይ በዚህ ሁኔታ ነው ፍርድ ቤት ሳይቀርቡ ያሉት። ጀኔራሎቹ ሲጠየቁ እኛ በማቆያ የያዙ ተባልን እንጂ ፍርድ ቤት የማቅረብ ኃላፊነት የለብንም ፍርድ ቤት የሚያቀርበው ፌዴራል ፖሊስ ነው የሚል ምላሽ ነው ወታደራዊ አመራሮች የሚሰጡት። ፌዴራል ፖሊስም ሲጠይቅ በመከላከያ ወታደራዊ ካምፕ ውስጥ ያሉ የታሰሩ እስረኞችን እስር ቤት የማቅረብ መብት እኔን አይመለከትም የሚል ምላሽ ነው የሚሰጡት። የጅጅጋ ፖሊስ አስተዳደርና የአካባቢ ባለስልጣናት ሲጠየቁ እኛ መከላከያ ካምፕ ውስጥ ገብተን እንዴት ይህን እናድርጋለን የሚል ምክንያት እየሰጡ ወጣቶቹ ለአስር ወራት በመከላከያ ካምፕ ውስጥ አንደርግራውንድ እስር ቤት ታስረው እየተሰቃዩ ነው የሚገኙት። የትኛውም የሰብአዊ መብት ተሟጋች ድርጅት ጠይቋቸው አያውቅም። ወጣቶቹ ያሉበትን ሁኔታ በሚመለከት አሁንም እንደዚሁ ማጣራት እንዲደረግና ሕክምና እንዲሁም ደግሞ ሌሎች አገልግሎቶችን እንዲያገኙ እንዲደረግና የደረሰባቸውም ጉዳይ ካለ እንዲጣራ ነው ቤተሰቦቻቸው እየጠየቁ ያሉት። እስካሁን ድረስ የተለቀቁት አስራ አምስት ብቻ ናቸው። ሌሎቹ አልተለቀቁም ነው እየተባለው። እንግዲህ በወታደራዊ እስር ቤት ውስጥ ገብተው የሚገኙ ወደ ወለጋ የሚወስድን መረጃም ላስከትል። ተመሳሳይ የሰብዊ መብት ጥሰት ነው በአማራ ተወላጆች ላይ ምስራቅ ወለጋ ጊዳያና ሉጎ በተባለ ቦታ ታስረው የነበሩ አማራዎች የተለያየ ማሰቃየት እየተፈጸመባቸው ነው። አስሮቹም እንደዚሁ በሌሊት ተወስደው ወደየት እንደሄዱ አልታወቀም። ከሌሎቹ እስረኞች ተለይተው ከሎጎ እስር ቤት ወደየት እንደተወሰዱ እስካሁን ድረስ አልታወቀም። በዚህም ቤተሰቦቻቸው ሀሳብና ጭንቀት ላይ መሆናቸውን ነው የገለጹት። ወለጋ ውስጥ እንግዲህ የምድር ሲኦል ከሆኑት እስር ቤቶች መካከል ነቀምት የሚገኘው ጃቶ እስር ቤት ባሻገር ሊሙ ገሊላ፣ ጃርደጋ ጃርቴ፣ ጊዳ ያና ወረዳ፣ አቢደንጎሮ ቱሉ ዋዩ፣ አሙር ወረዳን ጨምሮ በመከላከያና በኦሮሚያ ልዩ ኃይል ካምፕ በጋቸና ሲርና ካምፕና በረቢኦላ ካምፖች በርካታ የአማራ ተወላጆች ታስረው እየተሰቃዩ ይገኛሉ። እነዚህ እንግዲህ አማራት ወታደሮች እየተሰቃዩ የሚገኙት ከሰባት ወራት በላይ ጭምር ታስረው የሚገኙ አሉ። መሳሪያችሁን ትጥቃችሁን ፍቱ በሚል ነው እየታሰሩና እየተሰቃዩ የሚገኙት። በወታደራዊ ካምፕ ከገቡ በኋላ የተለያየ ማሰቃየት ይፈጸምባቸዋል ሲሉ ቤተሰቦቻቸው ይህንን ገልጸዋል። መሳሪያ ካስረከብን እንገደላለን ልጆቻችን ማን ይጠብቅልናል? በሚል ነው እንግዲህ እነሱ ደግሞ እየተሟገቱ ያሉት። የኦሮሚያ ልዩ ኃይል በዚህ ቀጠና መከላከያ ትጥቅ ካላስፈታልኝ ጉዳዩ ከአቅሜ በላይ ነው በሚል ጥያቄ ማቅረቡንም እንደዚሁ ትላንት የወጡ መረጃዎች ያሳያሉ። መከላከያ ከአንዳንድ አካባቢዎች ለቆ መውጣቱን ተከትሎ የኦሮሚያ ልዩ ኃይል በአካባቢ ስምሪት ላይ ያለው ጉዳዩ ከአቅሜ በላይ እንደሆነ ሊታወቅልኝ ይገባል የሚል ጥያቄ ማቅረቡን የአካባቢ የመረጃ ምንጮች ገልጸዋል። ወደ ሰሜን ምስራቅ ኢትዮጵያ ራያ የሚወስደን መረጃ ላስከትል። በራያ ቀጠና ትላንትና የራያን ለማጣ ሆስፒታል ስራ አስኪያጅ አቶ በላይ ሞላ መታሰሩን ነግሬያችሁ ነበር። በህወሓት ታጣቂዎች ታፍኖ ነው የተወሰደው የተወሰደው ደግሞ ሆስፒታሉን ታስረክባለህ በሚል ነው። ትናንትና ከስር ተለቋል። ማስጠንቀቂያ ተሰጥቶት ነው የተለቀቀው። የሆስፒታሉን ቁልፍ እንዲያስረክብና ሆስፒታሉን አጠቃላይ ለህወሀት ታጣቂዎች እንዲያስረክብና ሌሎ ያለው ሰራተኛ በተለይ አማራ ተወላጆች ሆስፒታሉን ለቀው እንዲወጡ እንዲያደርግ በድጋሚ ወደ ሆስፒታሉ የሚመለስ ከሆነና ስራ የሚጀምር ከሆነ እርምጃ እንደሚወሰድበት በቴክኒክና ሙያ ኮሌጅ እስር ቤት በነበረበት ጊዜ በወታደራዊ ካምፕ ይሄ እንደተነገረው ነው የተገለጸው። ማስጠንቀቂያ ተሰጥቶታል። ሆስፒታሉ በህዋሃት ታጣቂዎች እንዲያስረክብ እና የቀነ ገደብ ተሰጥቶታል። በአለማጣ ከተማ ጤና ጣቢያዎች፣ ሆስፒታልና ውሃና ፍሳሽ ሰላሳ አምስት የአማራ ጥያቄ የሚደግፉ ሰራተኞች አሉ። እነሱ በስም ዝርዝር ተለይተዋል። እነሱም እንደሱ እንደሚታሰሩ ነው እየተነገረው። እነዚህን ለማሰርም እንቅስቃሴዎች ተጀምረዋል ነው የተባለው። ያው ህወሓት ምን እየሰራ እንደሆነ ግልጽ ነው። ሌላው ወደ አዲስ አበባ የሚወስድን መረጃ ነው። እንግዲህ በዚህ ህወሓት ማሰቃየት ይፈጽማል። በአዲስ አበባ መሀል ከተማ ደግሞ ኦህዴድ ብልጽግና የሚፈጽመውን ቀጥሎ እንመልከት። በአዲስ አበባ ሪፎርም በሚል 1500 የሙያና ቴክኒክ ኮሌጅ መምህራን እንዲንሳፈፉ ተደርገዋል ይላል። በስም ዝርዝር ለኢትዮ ፎከስ የደረሰው መረጃ የአማራ ተወላጆች የሆኑ 1500 መምህራን ከምደባ ውጭ ተደርገዋል እስካሁን ድረስ ምንድነው? ተብለው ስጠየቁ ኢትዮጵያን የመሰለ ምደባ እየሰራ ነው የሚል ምላሽ ነው ለመምህራኖቹ እየተሰጣቸው። እንግዲህ ኢትዮጵያን በእኛ ቅርጽ፣ በእኛ ፍላጎት፣ እኛን በምትመስል መንገድ ነባሩን አፈራርሰን እንሰራለን የሚለው ኦህደድ በግልጽ ነው ይህንን ምላሽ እየሰጠ ያለው። በዚህም እንግዲህ 1500 መምህራን አሁን ከምደባ ውጭ መሆናቸው ነው የታወቀው። ኢትዮጵያን የመሰለ ምደባ እንሰራለን በሚል ግልጽ በሆነ ሁኔታ በአዲስ አበባና በፌዴራል በሚገኙ ተቋማት አማራውን ከቢሮክራሲና ከቴክኖክራሲ አሰራር ውጭ እና ከመንግስት ስራ ውጭ አጠቃላይ የማድረግና ከመንግስት መዋቅሮ የማፈናቀል ተግባር እየተፈጸመ እንደሆነ ነው የተገለጸው። በዚህም እንግዲህ በተጻፈው የምደባ ደብዳቤ ላይ እየታየው መረጃ እንደሚያሳየው ምደባው የአማራ ተወላጆችን እያገለለና ለሌሎቹ ቅድሚያ እየሰጠ ምደባ እንደሆነ የደብዳቤው ላይ የታዩ ስም ዝርዝሮች ይህንን ያሳያሉ። ቅሬታ አቅራቢዎችም ይህንን ይገልጻሉ። ቅሬታ አቅራቢዎች በሰጣቸው ምላሽ እንግዲህ ኢትዮጵያን የሚመስል ሪፎርም እየሰራን ነው እናንተ ታገሱ የሚል ነው። እንግዲህ ኢትዮጵያ የምትባለው ማንን ትመስላለች? ከአሁን በፊት በይሄኛው ጉዳይ እንግዲህ የፖለቲካ መስሪያ ቤት አይደለም። በነገራችን ላይ ሁሉም ሊያውቀው የሚገባው ሰዎች በሙያቸው በችሎታቸው በትምህርት ዝግጅታቸው ባላቸው አጠቃላይ አፈጻጸም ተወዳድረው የሚይዙበት ነው። እንግዲህ በተለያዩ ዓለማት ኢትዮጵያውያን መምህራኖች የዩኒቨርሲቲ ትምህርት ላይ የሚያስተምሩ አሉ። እነዚህ እንግዲህ በዚህ መስፈርት ሊባረሩ ነው ወይ ማለት ነው። በአጠቃላይ እንግዲህ ጉዳዩ በአዲስ አበባ በተለይ ለአስራ አራቱ የአዲስ አበባ ቴክኒክና ሙያ ኮሌጆች የተጻፈ ደብዳቤ ይሄን ያሳያል። ለተፈሪ መኮንን ፖሊቴክኒክ ኮሌጅ፣ ለአዲስ አበባ ተግባረድ ኮሌጅ ለጀኔራል ዊንጌት ኮሌጅ፣ ለምስራቅ ፖሊቴክኒክ ኮሌጅ፣ ለንፋስ ስልክ ፖሊቴክኒክ ኮሌጅ፣ ለአቃቂ ፖሊቴክኒክ ኮሌጅን ጨምሮ ለአስራ አራት ኮሌጆች ተጻፈው ደብዳቤ ይህንን ነው የሚያሳየው። በተጻፈው ደብዳቤ ላይ የታየው እንግዲህ ምደባ ግልጽ በሆነ ሁኔታ አማራ ተወላጆችን ያገለለ ነው። እነዚህ መምህራን በእነዚህ ተቋማት ላይ ለበርካታ አስርተ ዓመታት እስከ አርባ ዓመታት ድረስ ያገለገሉ አሁን የጡረታ ሁኔታቸውን እያመቻቹ ያሉ መምህራንም ጭምር ስለመታገዳቸው ነው መረጃዎች የሚገልጹት። ልምድ እና ችሎታቸውን መሰረት አድርጎ ተወዳድረው የተቀጠሩ ናቸው። ሰው በትምህርት ዝግጅት ያገኘውን ስራ ልምድ በፖለቲካ ውሳኔና በማንነቱ ስራ የሚያጣበት አገር አለ ከተባለ ኢትዮጵያ ነው ይላሉ ቅሬታ አቅራቢዎቹ። አማራው በኢትዮጵያ ይሄ በደል ሲፈጸምበት በእርግጥ የመጀመሪያ አይደለም። ጣሊያን ኢትዮጵያን ቅኝ ለመግዛት እንደዚሁ ከኢትዮጵያ ተቋማት አማራው ማፈናቀል አለብኝ አለ። ህወሐት ማዕከላዊ መንግስቱን ሲይዝ ሰማንያ ሶስት ዓመተ ምህረት እንደዚሁ ከሁሉም ተቋማት ከተቋማት አማራው እንዲባረር እና እነሱ የሚፈልጓቸው እንዲገቡ በማድረግ ነው፣ ተቋማት ውጭ ያደረጉት አማራውን። አሁን ደግሞ በባሰው ሁኔታ ነው ኦህደድ በኋላ። በርግጥ ህወሃቶች ከጫካ እንደመጡ ስላልተማሩ የተማረ ሰውም ሲፈልጉ የሚያግዛቸው ስለፈለጉ ቢሮክራሲውን ሰጥተዋል፣ መልሰው አስረክበው ነበረ። ይሄ የሆነው ደግሞ በችሎታ ነው፣ በፖለቲካ ውሳኔ አይደለም። አሁን ያለው ኦህደድ ግን ከዚህ በባሰው ሁኔታ ነው አዲስ አበባ ላይ ይህን በደል እየፈጸመ ያለው። በአርሲ የተፈጸመውን በኦርቶዶክስ እምነት ክርስቲያን ተከታዮች ላይ የተፈጸመውን ጭፍጨፋ በተመለከተ ዓለም አቀፍ ተቋማትም ጭምር በጉዳዩ ላይ እየጮሁ ነው። የተሸፋፈነው በኦርቶዶክስ ክርስቲያኖች ላይ ያነጣጠረው የአርሲውን ጭፍጨፋ እንዲጣራ በኒዘርላንድ የፓርላማ አባል ኢሳቅ ካራማን ጠይቀዋል። ኢሳቅ ካራማን የፓርላማ አባሉ ለሀገሪቱ የውጭ ጉዳይ ሚኒስትር ባቀረቡት ደብዳቤ የተፈጸመው ጥቃት ስልታዊ የተጠና እንደሆነ ገልጸዋል። አውሮፓ ህብረት በኦነግ ሸኔ እና በተጠያቂ ግለሰቦች ላይ ማዕቀብ እንዲጥልም እንደዚሁ ለውጭ ጉዳይ ሚኒስትር በደብዳቤ ገልጸዋል። ኢስሐቅ እንግዲህ በሶሪያ የሚገኝ ኦርቶዶክስ እምነት ተከታይ መሆናቸው ያሳለፉትን መከራ እና በክርስቲያኖች ላይ በዓለም ላይ እየተፈጸመ ያለውን ጥቃት እንደዚሁ ስለሚያንገበግብ መንግስታቸው አፋጣኝ የሆነ ምላሽ እንዲሰጥ ጠይቀዋል። በዚህም እንግዲህ አፋጣኝ የሆነ ገለልተኛ ምርመራ የኒዘርላንድ መንግስት እንዲያደርግ በኒዘርላንድ መንግስት ስለቀረበው ጥያቄ በኢትዮጵያ በኩል አፋጣኝ ማረጋገጫ እንዲሰጥ ግፊት ማድረግ እንዳለበት የኢትዮጵያ መንግስት ለገለልተኛ ምርመራ የማይተባበር ከሆነ በአውሮፓ ህብረትና ከኒዘርላንድ ጋር ባለው የሰብአዊ መብት ትብብሮች ላይ ማዕቀብ እንዲጣል በሸኔና በሌሎቹ አካላት ላይ የኒዘርላንድ መንግስት ከኢትዮጵያ ጋር ላለውም ትብብር የሰብአዊ ጥበቃን ግልጽ ቀዳሚ ፖሊሲው አድርጎ እንዲያስቀምጥ እንደዚሁ ደብዳቤው ጠይቋል። አዲስ አበባ ከአዲስ አበባ መንግስት ራስ ባሻገር መርካቶ እየተፈጸመ ያለውን ጉዳይ በተመለከተ መረጃ ደርሶኛል። መርካቶ በንግዱ ማህበረሰብ ተመሳሳይ ሪፎርም በሚል ነባሩ ነጋዴ በማስወጣት ባለጊዜ ለመተካት ከፍተኛ ማዋከብ እየተደረገ ነው። የበረንዳ ንግድ ተከልክሏል በሚል ነባሩ ነጋዴ ካስወጡ በኋላ ሌላ አዲስ የብልጽግና ወኪል የሆኑ ነጋዴዎች እንዲገቡ እየተደረጉ ነው። በዚህም እንግዲህ ትልቁን የንግድ ማዕከል መርካቶን ለመቆጣጠርና የኢኮኖሚ የበላይነትን ለማረጋገጥ እናዳነች እና በእነ ሽመልስ በኩል እየተሰራ ያለው ስራ ይህንን ይመስላል ሲሉ ነው መረጃ ምንጮች የገለጹት። ወደ ሌሎች መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ይሄዳለው። ወደ ግንባር መረጃዎች ሲሄድ መረጃዎቹ ወደ አምባሰል ያሉትን አስቀድማለሁ። በደቡብ ወሎ አምባሰል ተራሮች ቁንጥሮ ተብሎ በሚጠራ አካባቢ ፋኖ በፈጸመው ሞርተር ጥቃት ስብሰባ ተበትኗል። በሞርተር ጥቃቱ በመንግስት ወታደሮች ላይም እንደዚሁ በአህዛዊ ቁጥር ያልታወቀ ጉዳት ደርሷል። ከውጫሌ ወደ ቁንጥሮ የብልጽግና ባለስልጣናትን አጅበውና ጥበቃ እያደረጉ ሲንቀሳቀሱ በነበሩ ወታደሮች ላይ ነው ይሄ ጥቃት የተፈጸመው። ለስብሰባ የሄዱ ብልጽግና አባላት እንደዚሁ ተበትነዋል። ስብሰባውም ሳይደረግ ቀርቷል። አጃቢ ወታደሮች ጉዳት ደርሶባቸዋል። ከዚህ ባሻገር እንግዲህ የብልጽግና ባለስልጣናትም ወደ ውጫሌ ተመልሰዋል። ከብልጽግና ባለስልጣናት ባሻገር በሲቪሊያን ላይም እንደዚሁ ሁለት ሲቪሊያን ጉዳት ደርሶባቸዋል። የአካል ጉዳት ተብሏል። የብልጽግና ባለስልጣናት እንግዲህ ከዋናው አስፋልትና ከዋና ከተሞች ውጭ መንቀሳቀስ የማይችሉበት ሁኔታ እንዳለ ይሄ ያሳያል። ሌላው በራያ ዋጃ ከተማን ፋኖ ስለመቆጣጠሩ የሚገልጽ መረጃ ነው። ትላንትና መሻሹን ፋኖ ዋጃ ከተማን በመቆጣጠሩ ከቆቦ ወደ አለማጣ ከአለማጣ ወደ ቆቦ ይደረግ የነበረ ወታደራዊ እንቅስቃሴ ሙሉ በሙሉ ቆሞ ነበር ተብሏል። ዋጃ ከተማን ፋኖ በተቆጣጠረበት ወቅት የፋኖ አባላት በሶስት አቅጣጫ በመግባት ነው ከተማዋን የተቆጣጠሩት። በዚህም ዋናው መንገድ እንግዲህ በመከላከያ እና ወታደራዊ ስምሪት እንቅስቃሴዎችን አቁሞ ነበረ። በዚህም የሚሊሻ አባላትን ፋኖ ይዞ ወጥቷል ከዋጃ ከተማ የሚሉ መረጃዎች ናቸው እየወጡት። ተጨማሪ መረጃዎች ካሉ ወደ እናንተ የማደርስ ይሆናል። ሌላው በአማራ ክልል ካለው ዘመቻ ጋር በተያያዘ የፋኖን ትግል በድል የምትቋጩ ከሆነ የማዕረግ እድገት ይሰጣችኋል። አሁን መከላከያ ለግዳጅ ሲወጣ ጦርነቱን ኃላፊነቱን እናንተ ወስዳችሁ ከተወጣችሁ ልዩ የማድረግ እድገት እና ጥቅማጥቅም ይሰጣችኋል ማለታቸውን አንድ ጀኔራል የመረጃ ምንጮች ገልጸዋል። መከላከያ ወደ ኤርትራ ድንበር ይጠጋል፣ ለብሔራዊ ጥቅም ይወጣል። አካባቢውን እሱ ለቆ ሲወጣ እናንተ ቦታውን ትተካላችሁ። በቅርቡ የማድረግ ሽልማት ይሰጣል። ለዚህ ደግሞ ጀብዱ ያስፈልጋችኋል የተባለው እንግዲህ ለአዲስ ሰልጣኞች በተደረገ አቀባበል ፕሮግራም ላይ አንድ ጀኔራል የተናገሩት ነው። ሰሞኑን ከብር ሸለቆ ሰልጥነው የተመደቡ የአድማ ብተን አባላት አቀባበል ላይ ይሄ ንግግር ተነግሯል። ያው እንግዲህ ከፋኖ ነው ከወንድሞቻችሁ ጋር በደንብ ተዋጉ የሚል ትእዛዝ ነው። ጀኔራሉ ከተናገሩት ውስጥ እንግዲህ መቼ እንደሆነና ጊዜው ባይታወቅም መከላከያ በእርግጠኝነት ለቆ ይወጣል ነው ያሉት። ከዚህ ጋር በተያያዘ ወታደራዊ ምልመላ አስገዳጅ የሚሊሻና የመከላከያ አባላት ምልመላም እንደዚሁ እየተደረገ ነው። እድሜያቸው ያልደረሱ ጭምር በተለያዩ አካባቢዎች በሚሊሻ እየተያዙ ወደ ወታደራዊ ካምፕ እየተወሰዱ መሆናቸውን መረጃዎቹ ይገልጻሉ። ጋይንት ትናንትና በሌሊት እስከ ግማሽ ቀን በዶስካ ተብሎ በሚጠራው ቦታ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በነበረው ውጊያ ባለማረግ የመንግስት ወታደር ሙትና ቁስለኞች መካከል ይገኙበታል ተብሏል። የአካባቢው ነዋሪዎችም እንደዚሁ ወደቁ አስክሬኖችን ቀብር ስነስርዓት ትናንትና ፈጽመዋል። በዚህ በኩል እንግዲህ በሌሊት የመንግስት ኃይሎች በፋኖ ካምፕ ላይ ያደረጉት ከበባ፣ ከበባውን ለመስበር በተደረገ ትንቅንቅ ጉዳት ደርሷል። በፋኖ በኩልም እንደዚሁም ደግሞ ሌላ የፋኖ ኃይል ደግሞ ሽፋን ለመስጠት የመንግስት ኃይሎችን ከበባ ውስጥ ማስገባት ነው። ጉዳት እየደረሰው ወደ ጎጃም ቲሊሊ ስንሄድ ቲሊሊ ከተማ አቅራቢያ ከቡሬ ወደ ቲሊሊ ይንቀሳቀሱ የነበሩ ሁለት ወታደሮችን በጫኑ ተሽከርካሪዎች ላይ በተፈጸመው ጥቃትም እንደዚሁ ጉዳት መድረሱን መረጃዎች ጠቁመዋል። የፋኖ መረጃ ምንጮች ይህንን አረጋግጠዋል። ከቀኑ ዘጠኝ ሰዓት ላይ አዲስ ዓለም ተብሎ በሚጠራ አካባቢ ነው ይሄ ጥቃት እየተፈጸመው በዚህ ጥቃት እንግዲህ የደረሰው ዝርዝር ጉዳት በአሃዛዊ መረጃዎች ለማወቅ አልተቻለም። በዛሬም በተለያዩ አካባቢዎች እንደዚሁ ውጊያዎች መኖራቸውን የሚገልጹ መረጃዎች ወጥተዋል። ምስራቅ ጎጃም ሸበል በረንታና አካባቢው፣ ላስታ፣ ሰሜን ወሎ፣ ምዕራብ ጎንደር መተማና አካባቢው እንደዚሁ ከሳብ በኋላ በሚኖሩ ተጨማሪ መረጃዎችን በዝርዝር የምመለስ ይሆናል። በተለያዩ አካባቢዎች የድሮን ቅኝቶች እና አሰሳዎች መኖራቸውንም የሚያሳዩ መረጃዎች ወጥተዋል። እነዚህ እና ሌሎች መረጃዎችን በዝርዝር የሚመለስባቸው ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ ጥቆማ ዜና ጂሜል ዶት ኮም ላይ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። እየተከታተላችሁ ስለሆነ ሁልጊዜም አመሰግናለሁ ከጊዜ